ሰላም ልጆች እንዴት ናችሁ? ደህና ከረማችሁ? ጎበዜኔ ልጆች ዛሬ በምዕራፍ አራት የቃላት ምስረታ መጥቻለሁ። ባለፈው የተማርናቸውን እግር አልባ ፊደላት የተለያዩ መለማመጃዎችን እየሰራን ንባብ እንለማመዳለን። እሺ ጎበዜኔ ልጆች ባለፈው የተማርናቸው እግር አልባ ፊደላት መጀመሪያ ላይ የተጻፈችው በብርቱካንማ ቀለም ማናት? ማነው ቀድሞ የሚነግረኝ? ልጅ ጎበዝ! የእኔ ልጆች፣ አው እቺ ፊደል መ ትባላለች። ምንም እግር የላት ማያችኋት። ሁለተኛ ላይ ደግሞ የተጻፈችው ፊደል ረ። ጎበዝ! የእኔ ልጆች መፊደል። እስኪ አብረን እንበል አንድ ጊዜ መፊደል። ጎበዝ! የእኔ ልጆች አሁን ደግሞ የመፊደል ቤተሰቦችን እናስታውሳለን። መ ሙ ሚ ማ ሜ ም ሞ። ጎበዜኔ ልጆች አሁን ደግሞ እነዚህን እያስታወስን ከምስሎቻቸው ጋር እናዛምዳለን። ከኔ ጋር ለማዛመድ ዝግጁ ናችሁ? ጎበዜኔ ልጆች መፊደል! መጀመሪያ ላይ ያለችው መፊደል መፊደል ከማጋ ነበረች ከሙዝ ጋር አይ ከማር ጋር አይ ከሚጥሚጣ ጋር አይ መ መ መ መ ከማጋ ነበረች አዎ ከመስኮት ጋር መ መስኮት ሁለተኛ ላይ ያለችው ደግሞ

ማር ማን እንደሚሰጠን ታውቃላችሁ ልጆች ንቦች ታታሪ ንቦች ማር ይሰጡናል ሺ ጎበዜኔ ልጆች ሜ ቀለበት ያላት ሜ ሜ ሜ ምስር አይ ሜ ሜትር አዎ ከሜ ቀጥላ ደግሞ ያለችው ም ም ምስር ማነው ምስር ወጥ መብላት የሚወድ ልጅ ጎበዚኒ ልጆች ሞ መጨረሻ ላይ ያለችው ደግሞ ሞ ሞላላ ቅርጽ አያችሁ እንቁላል ሞላላ ቅርጽ አለው ጎበዚኒ ልጆች አሁን ደግሞ አብረን ያዛመርናቸውን እንመልከት መ መስኮት ሙ

የረ ፊደል ቤተሰቦችን እናስታውሳለን። የፊደል ረ ቤተሰቦች ረ ሩ ሪ ራ ሬ ር ሮ። ጎበዜኔ ልጆች! አሁን ደግሞ ከምስሎቻቸው ጋር እናዛምዳለን። ረ ረ ረ ባትሪ

ተራራ ጎበዜኔ ልጆች። ቀጣዩዋ ፊደል ሬ ሬ ሬት፣ ር ር ሃር፣ ሮ ሮጠ። ጎበዝ ልጆች፣ ባለፈው እንደ ሀይሌ ጎበዝ ሆናችሁ ጠብቁኝ ብያችሁ ነበር አይደል? ሁላችሁም ጎበዝ ሆናችሁ ጠበቃችሁኝ ፊደላትን አንብባችሁ ቃላትን መስርታችሁ ጠበቃችሁኝ። ጎበዚኒ ልጆች፣ አሁን ደግሞ አብረን ያዛመድናቸውን እንመለከታለን። ረ ረጅም፣ ሩ ሩዝ፣ ሪ ባትሪ፣ ራ ተራራ፣ ሬ ሬት፣ ር ር ሮ፣ ሮጠ። አሁን ጎበዝ ልጅ ምን ይሸለማል? ዋንጫ። ጎበዜኔ ልጆች ዋንጫችሁን እስኪ ወደ ላይ ከፍ አድርጉ እናሳዩኝ። ጎበዜኔ ልጆች ዋንጫችሁን ወደ ላይ፣ ወደ ላይ፣ ወደ ላይ። ጎበዜኔ ልጆች አሁን ደግሞ የምን ጊዜ ነው? የንባብ ጊዜ። ሁል ጊዜ እንደምላችሁ በቀን ውስጥ የተወሰነ ሰዓት ከመጽሐፍት ጋር ማሳለፍ ጎበዝ ልጆች ያደርጋል። ተመራማሪዎች፣ ጠያቂዎች፣ አዋቂዎች እንድንሆን ያደርገናል። እሺ ልጆች፣ አሁን የጥሩንቤ መዝሙር እንዘምርና ለዛሬ ወዳዘጋጀሁላችሁ ንባብ ወስዳችኋለሁ። እሺ። ማንበብ እወዳለሁ ሁልጊዜ አነባለሁ ባነበብኩኝ ቁጥር ይገባኛል ሚስጥር ሚስጥር የጥበብን ምስጢር፣ የዕውቀትን ሚስጥር። እኔ ልንገራችሁ፣ ከየመጽሐፍቱ ታገኙታላችሁ ሚስጥር ምስጢር። መጽሐፍት በውስጣቸው ብዙ ሚስጥራትን ይይዛሉ። እኛ በምናነባቸው ጊዜ ጓደኛ በምናደርጋቸው ጊዜ እሱን ለማወቅ እንችላለን። እሺ የኔ ልጆች ጎበዞች፣ ዛሬ ከዚህ በፊት በተማርናቸው ፊደላት እንዲሁም ደግሞ ዛሬ በተማርናቸው የመ እና የረ ፊደላት ይዤላችሁ የመጣሁት የተለያዩ ቃላቶች አሉ። ከኔ ጋር ለማንበብ ዝግጁ ናችሁ? ጎበዝ የኔ ልጆች፣ በመጀመሪያው ረድፍ መረመረ አያችሁ፣ መና ረን በመደጋገም ምን ጻፍን? መረመረ መረመረ። ዶክተር ሕመማችንን ይመረምራል አይደል? ጎበዜኔ ልጆች፣ እቺ ማር ምትሰጠን ማር ማር ማር ማር፣ ምትሰጠን ማን ነበረች ያልኳችሁ? ንብ። ጎበዜኔ ልጆች ማር ማር ቀጣይ ወደ ታች መስኮት፣ መስኮት፣ መስኮት፣ መስኮት። መታ፣ መታ። ቀጣይ ወደ ታች ዘመረ፣ ዘመረ። አሁንም ወደ ታች ሜላት፣ ሜላት። በሶስተኛው ረድፍ በኩል ደግሞ የመጀመሪያዋ ሙዝ ሙዝ። ቀጣይ መነነ መነነ። ቀጣይ መኮረኒ መኮረኒ መኮረኒ መኮረኒ። ጎበዜኒ ልጆች! አሁን ደግሞ ቀጣዩን ሀረግ እናነባለን። ጅምር አረፍተ ነገር ሐረግ ይባላል። የኔ ማር፣ የኔ ማር፣ ቢጫ ሙዝ፣ ቢጫ ሙዝ፣ የኔ መኮረኒ፣ የኔ መኮረኒ። ጎበዜኔ ልጆች አሁን ደግሞ አረፍተ ነገር እንሰራለን። አረፍተ ነገር ሙሉ ሐሳብ የሚያስተላልፍልን ነው። እሺ፣ የተመረጠው ቃል ሙዝ ሙዝ እናቴ ሙዝ ገዛችልኝ። እናቴ ሙዝ ገዛችልኝ። ቀጣይ የተመረጠው ቃል ዘመረ። ዘመረ ወንድሜ መዝሙር ዘመረ። ጎበዝ የኔ ልጆች፣ የምታውቁትን መዝሙር እናንተም ዘምሩ። እሺ እንዲሁም ደግሞ አረፍተ ነገር ለመስራት ሞክሩ። ጎበዝ እኔ ልጆች፣ ቀጣይ መስኮት። በመስኮት አንድ አረፍተ ነገር እንስራ። እስኪ እስኪ በራሳችሁ ለመስራት ሞክሩ። ጎበዝ፣ ከኔ ቀድማችሁ። እስኪ አጠገባችሁ ላለ ሰው አረፍተ ነገር ስሩ። መስኮት። ጎበዞች፣ እኔ የሰራሁት አረፍተ ነገር እናንብብ። አሁን እኔ መስኮት ስር ተቀመጥኩ። ጎበዝ መጨረሻ ላይ የመረጥኩት ቃል ደግሞ ማር፣ ማር። አሁን በማር እስኪ ቶሎ ብላችሁ አረፍተ ነገር ስሩና እኔን ቅደሙኝ። ሌላ አረፍተ ነገር በራሳችሁ እስኪ አስቡና አረፍተ ነገር ለመስራት ሞክሩ። ጎበዝ፣ የኔ ልጆች አሁን ደግሞ የኔን እናነባለን። አባቴ፣ አባቴ ማር ይወዳል። እናንተ ስማር ትወዳላችሁ? ማር በጣም የሚጣፍጥ ነገር ነው አይደል? ጎ ልጆች በሚቀጥለው ጊዜ በሌላ ቪዲዮ እስከምንገናኝ እዚህ ላይ እንሰናበታለን። ደናሁኑ ልጆች